በቶራጃ ባህል ውስጥ ሰው ሲሞት ወዲያውኑ አይቀበርም። በምትኩ በቤተሰቡ ውስጥ እንደ ሕያው ሰው ይታያል። በቤቱ ልዩ ክፍል ውስጥ ይቀመጣል። ቤተሰቡ ለእሱ ምግብና ውሃ ያቀርባሉ። ቶራጃ በደቡብ ስላዌሲ ኢንዶኔዥያ የሚገኝ አንድ አስደናቂ ቦታ ሲሆን ብዙውን ጊዜ የሞት ምድር ተብሎ ይጠራል። ይህ ቦታ በልዩ የቀብር ስርዓቶች፣ በተራራዎች በተከበቡት ዋሻዎችና ከሞት በኋላ በሚቀጥለው ህይወት ባህላዊ እምነቶች ይታወቃል። በዚህ ቪዲዮ አስደናቂውን የቶራጃ የሙታን ስርዓት እናያለን። እርስዎ ሰብስክራይብ በማድረግ ይከታተሉ። በዚህ ስፍራ ያለው የቀብር ስነስርዓት ለብዙዎቻችን እንግዳ ነው። እስኪ አስቡት በአንድ የሰፈረ የቀብር ስነ ስርዓት ላይ ዘፈን ቢከፈት ምን ይሰማዎታል? በሀገራችን ስርዓት በሀዘን ሰዓት ቴሌቪዥን እንዲሁም ራዲዮ የሚከፈተው ቀብሩ ከተፈጸመ ከብዙ ቀናት በኋላ ነው። በቶራጃ ግን ከዚህ ይለያል። የቶራጃ ሰዎች ሙታንን የሚንከባከቡበት ስርዓት እንዲሁም ለቀብር የሚያደርጉት ዝግጅት ከዓለም ማንኛውም ቦታ የተለየና አስገራሚ ነው። በቶራጃዎች እምነት ውስጥ ከሞት በኋላ ያለው ህይወት ምን ያህል አስፈላጊ እንደሆነ በግልጽ ከሥርዓታቸው ማየት ይቻላል። ለእነሱ ሞት የመጨረሻ ጉዞ ሳይሆን ወደ ሞቱ ዘመዶቻቸው ዓለም የሚወስድ አዲስ መንገድ ነው። በቶራጃ ህያውና ሙት በአንድነት ይኖራሉ። አንድ ሰው ሲሞት ሙቷል ላይሉ፣ ይልቁንም ይልቁን ሟች ማኩላ ነው ይላሉ። ትርጉሙ ታሟል ወይም ተኝቷል ማለት ነው። በቶራጃ ባህል ውስጥ ሰው ሲሞት ወዲያውኑ አይቀበርም። በምትኩ በቤተሰቡ ውስጥ እንደ ህያው ሰው ይታያል። በቤቱ ልዩ ክፍል ውስጥ ይቀመጣል። ቤተሰቡ ለሱ ምግብና ውሃ ያቀርባሉ፣ ልብስ በማዘጋጀት ያለብሱታል፣ ከሱ ጋር ይነጋገራሉ። በእያንዳንዱ የቤተሰብ ውሳኔ ላይ ይሳተፋል። አንዳንድ ጊዜ ለአደጋ ወይም ለጤና ጉዳዮች ምክር ይጠይቁታል። የሞተው ሰው አብሯቸው ለወራት ወይም ለዓመታት ሊቆይ ይችላል። ይህ ልምድ በቶራጃ ህዝብ ዘንድ የሞትን ፍርሃት ይቀንሳል፣ እንዲሁም የቤተሰብ ግንኙነትን ያጠነክራል። እንደ ቶራጃዎች እምነት ለሞቱት ሰዎች ይህንን ሁሉ እንክብካቤ የሚያደርጉት ነፍስ ወደ ፑያ ለመድረስ ትክክለኛ መላኪያ መንገድ እንደሚያስፈልጋት ስለሚያምኑ ነው። ፑያ ማለት ከሞት በኋላ ያለ ህይወት ማለት ነው። በ10 ሺዎች የሚቆጠሩ ዶላር የሚያስወጣውን የቀብር ስነ ስርዓት ለመፈጸም ቤተሰቦቹ ለአመታት ይቆጥባሉ። የቀብሩ ስርዓት እስኪደርስ ድረስ በውጭ ሀገር የሚኖሩ ወንድሞችና አያቶች እንዲሁም ሌሎች ቤተሰቦች ወደ አገር ቤት ገንዘብ በመላክ ለቀብሩ ይዘጋጃሉ። በመጨረሻ ቀኑ ሲደርስ ቤተሰቡ፣ መላው መንደሩና ብዙውን ጊዜ አጎራባች መንደሮች እንዲገኙ ይጋበዛል። የሙዚቃ፣ የድግስ፣ የዳንስና የአምልኮ ሥርዓቶች ይደረጋሉ። በቶራጃ ቀብር ስርዓት ውስጥ የሚሰውለት ከብቶች ቁጥር በሞተ ሰው ማህበራዊ ደረጃ ላይ የተመሰረተ ነው። የበለጠ ሀብታምና የላቀ ደረጃ ያለው ሰው ብዙ ከብቶችን ይፈልጋል። ይህ የሚደረገው የሞተ ሰው በሚቀጥለው ዓለም ደስ ይለዋልና ቤተሰቡን ይጠብቃል የሚል እምነት ስላለ ነው። እንዲሁም በስርዓቱ ጎሽና የአሳማ እርድ ይከናወናል። የጎሽ ስጋ ስጋ ብቻ አይደለም፣ ነፍስን ወደሚቀጥለው ዓለም የሚሸከም እቃ ነው። እንዲሁም ጎሽ ብልጽግናን ያመለክታል። ዝቅተኛ ኢኮኖሚ ያለው ቤተሰብ አንድ ወይም ሁለት ጎሾች ይታረዱለታል። ሀብታም ከሆነ ደግሞ ከ20 እስከ 50 ሊታረዱለት ይችላሉ። የቶራጃ የቀብር ስነ ስርዓት በአለም ላይ ትልቁ የቀብር ስነ ስርዓት ነው። ይህም ስርዓት በቤተሰቡ ማህበራዊ ደረጃና ገንዘብ ላይ በመመስረት ለሁለት ቀናት ይቆያል። በስነ ስርዓቱ ወቅቶች ሰዎች ተቀምጠው የሚበሉባቸው ጣሪያና ወለል ያላቸው ጊዜያዊ የቀርከሃ ማረፊያዎች ይዘጋጃሉ። የማኅበረሰቡ ሴቶች ምግቡን ለማዘጋጀትና ቦታውን በቀይ ጌጣጌጥ ለማስጌጥ እርስ በርስ ይረዳዳሉ። ሁሉም እንግዶች ሲደርሱ የክብረ በዓሉ ዝግጅት ይጀመራል። ሰዎች በሬሳ ሳጥን ዙሪያ ይጨፍራሉ። የቤተሰቡ አባላት ዘገምተኛ ዳንስ ይደንሳሉ። በኋላ የሬሳ ሳጥኑ ይቀመጣል። ሁሉም ሰዎች ሲያከብሩ፣ ሲጨፍሩና ወይን ሲጠጡ ሟች ድግሱን እየተከታተለ ነው ብለው ያምናሉ። በቶራጃ ባህል ውስጥ መቃብሮች በተራራዎች አካባቢ ይገኛሉ። ይህ የሚደረገው ሙታንን ከሕያዋን ሰዎች ጋር እንዲኖሩ የሚያደርግ እምነት ነው። በተጨማሪም ይህ ዘዴ የመቃብር ቦታ ለመቆጠብ ይረዳል እና የቤተሰቡን ግንኙነት ከአያቶች ጋር ያጠነክራል። አንዳንድ መቃብሮች በጣም ከባድ ቦታዎች ላይ ይገኛሉ። ይህም የሚያሳየው የቤተሰቡ ለአያቶች ያለውን አክብሮት ነው። በክብረ በዓሉ የመጨረሻ ቀን የሬሳ ሳጥኑን እንደገና ተሸክመው እየዘፈኑና በደስታ እየዘለሉ በመጨረሻ መቃብር ውስጥ ያስገቡታል። ብዙውን ጊዜ በዋሻዎች ውስጥ ይቀበራሉ። ነገር ግን በአሁኑ ጊዜ አብዛኛው ሰው ክርስቲያን በመሆኑ ብዙውን ጊዜ የክርስቲያን መቃብር ይጠቀማሉ። ህዝቡ ወደ መቃብር ሲሄዱ ለሙታን ምግብ ውሃና ሲጋራ ይዘው ይመጣሉ። በቶራጃ ዙሪያ ያሉት መቃብሮች በሲጋራዎችና በፕላስቲክ የውሃ ጠርሙሶች የተከበቡ ናቸው። የሙታን ቤተሰብ አንዳንድ ጊዜ አጥንትን ለማጽዳትና የሙታንን ልብስ ለመለወጥ የሬሳ ሳጥንን ይከፍታሉ። በዚህ መንገድ ቤተሰብ አሁንም ሰውየውን እንደሚያስታውሱና እንደሚወዱ ያሳያሉ። ለዛሬ ያለን ቪዲዮ ይህንን ይመስላል። በቀጣይ እስክንገናኝ ላይክ፣ ሰብስክራይብ እና ሼር በማድረግ የቻናሉ ቤተሰብ ይሁኑ። መልካም ጊዜ።